እንግዲህ ከሆስፒታል ከወጣሁ በ15 ቀኔ ሰውነቴ የሶስት ኪሎ ከጨመርኩኝ፣ በአንድ ወሩ ውስጥ አፖስቶ ነው የሚሆነ። እግዚአብሔር ይመስገን ደስ ብሎኛል። አይዞ ወንድሜ፣ አብሽር ብራዘር። ትንሽ ራቅ ነገር አለ አረ ምንድን ነው እንደዚህ እንትን አድርገኝ? ይሄ ካሜራ ነው የሚችል። እግዚአብሔር ማረኝ። ከዚህ በኋላ ሁለተኛ ህይወት ተሰጥቶኝ እየሳመሳት እኮ ጤና ነው፣ በጣም ጤና ነው። ጦጣና ዳክዬ ህዝብ እየሳቁበት ነው። የእኔ ውዶች ፍቅር የምትሰጡኝ ነውነዶተ አስናን ማሪያ በጣም ደስ አለኝ። አሁን እኮ በደምብ በቃ ጤነኛ ሆኗል። ትንሽ ከእኔ ጋር መላፋቶቻ ነው የቀረ

አሁን በደንብ ልተኛ፣ ምክንያቱም አሁን መነሳት ትችሏል። ራሱ አንድ ሶስት ቀን ሆኖታል። ድጋፍ አያስፈልገውም። ራሱ መነሳት ትችሏል ከአልጋ ላይ። ስለዚህ አሁን በደንብ ባርኪ ነው እንቅልፍ የምተኛው። አልኳችሁ ግን ያው ሙሉ አልጋውን ሞልቶት እኔ እቺን ታክል ቦታ ላይ ነው የምተኛው። እሷንም እኔ ቦታ ላይ መጥቶ እንዲነካ ካረግኩት በቃ እኔ ተሳቀቄ ልሞት። እንደዚህ ነው የምትተኝው አንቺ? አታስቸግሪው፣ እኔ ነኝ የማስቸግረው። ጭራሽ ትረሳዋለች፣ እንደታመምኩ ትረሳዋለች። የእኔ ደጋፊዎች የት ነው ያላችሁት? አንቺ ትሸለሚያለሽ። አዎ ሸልሙኝ፣ ሴቶች ተሰብስባችሁ እኔ ሽልማት ያስፈልጋል ወይ? ሴቶችማ ምንድን አለባቸው? ወንዶች ተሰብስቦ የሸልሙ ሮማን ትሰማ ይሸልምሃሉ ብላኛለች። አንተ ለምንድን ነው የምትሸለመው? በእውነት ያ እኔ በጣም ምንድነው፣ ትዕግስተኛ ሴት ነኝ እንዴ

ሚስት ግዴታዋ ነው። ሚስት ግዴታዋ አይደለም። ምንም ነው ነው አዳም ነገር አንድ ሚስት እና ላውራበት እና አባሽ ሚስት ግዴታዋ አይደለም። በነገራችን ላይ ሴት ልጅ ግዴታዋ አይደለም። ያ በመጀመሪያ ደረጃ ጥሩ ልብ ሊኖራት ይገባል። ሁለተኛ ደረጃ ደግሞ መልካም ሴት ልትሆን ትችላል፣ መሆን አለባት። በመጀመሪያ ደረጃ እግዚአብሔር ሊመርጣት ይገባል፣ ሁለተኛ ጥሩ ልብ ሊኖራት ይገባል፣ ሶስተኛ በጣም መልካም ሰው መሆን አለባት። ያ እንጂ ማንም ሰው ግዴታ የለበትም? ምንድን ነው ግዴታዋ? ሚስት ግዴታ የለባትም፣ ሴት ልጅ ግዴታው አይደለም። ምንም ነገር ለወንድ ልጅ የማድረግ ግዴታ የለባት። ይህን ማወቅ አለባችሁ። ይህን ማወቅ አለባችሁ። ይህን ምን ትቀልዳላችሁ እንዴ? እና ግዴታ ነው፣ ይህም ግዴታ ነው። እኔ ላችሁ ገመናዬ ውጭ ወጣ፣ ቤት ሆነ፣ የሰው ልጅ ማንም ሰው ለእኔ ዳቦ አይገዛልኝም። ማንም ሰው አያስተዳድረኝም። ሰው ሊሰድበኝ ይችላል። ሰው ማን አባቱ ነው የሚሰድበው? ሰው ሊሰድበኝ ይችላል። ሰው የፈለገውን ነገር ሊል ይችላል። ሰው አስተያየት መስጠት መብቱ ነው። ምክንያቱም እኔ ውጪ በቃ ላይፌ ይሄ ነው ብዬ እስከተናገርኩ ድረስ ሁላችሁም የፈለጋችሁትን አስተያየት ጥሩ የሚሆን መጥፎ መስጠት መብታችሁ ነው። ያ ነገር ደግሞ እኔን አይጎዳኝም። ከአንዳንዶቻችሁ እኔ ልማር ልማር ልማር ይችላለሁ የምት የምትናገሩት ነገር አንዳንዱ ደግሞ የማይጠቅመውም ኮመንት ደሞ። ደግሞ ከጆሮዬ ወደ ውጭ አረጋዋለ ነበር። ስለዚህ ማናችሁም አስተያየታችሁን መስጠት መቀጠል ትችላላችሁ፣ ችግር የለውም። እና ለምትወዱኝ፣ ለምታከብሩኝ እንደገና ደግሞ እንዴት ነው ለሱ ተጨንቃችሁ ቴንኪ ዩ የምትሉ አስፈላጊ አይደለም ግን፣ ሁላችሁም ፈጣሪ ያከብረልኝ። ሁሉ ነገር ገብቷችሁ ያው እንትን ማለታችሁ አመሰግናለሁ። ነው አላነብም። መጥፎ ኮመንት ያላነብም። ኖርማሊ ሁሉም ሰው ማንም ሰው የፈለገውን ነገር መናገር ይችላል። እኔ መውሰድ ያለብኝን ብቻ ነው መወስደው። ጣ ደግሞ ራስ መንከባከብ ገና ነው ምንድነው ገና ነው ይለኝ እሱ ደራ ነውና፣ አሁን ደግሞ ወደ ወደ ራሴ ምንድነው ቁንጅና፣ ወደ ራሴ መመለስ አለብኝ። ጸጉሬ መሰራት አለብኝ። ዛሬ አይላሽ ነገር ሰራለሁ በቃ። አሁን ራሴ መጣል የለብኝም። እኔ እንደዚህ አልነበርኩም። እኔ ጸጉሬን እንደ አይላሽ ምናም ምናም ሳላደርግ ካለምንም አብቴ እኔ ማንሳት ትችላለህ። አሁን በጣም ደህና ነው። አንድ ሳምንት ያስፈልገዋል ከእንደገና የመጠገኛ ከዛ አንድ ሳምንት በቂው ነው። አስራ አምስት ቀን ኦኬ። ከዛ በቃ ወደ ቦስንም ቻው በሉ። ቼክ አፕም ጨረስን። እሱ ይዘኝ ይሄዳል። የሚያውቀውም ሰው ሥራበት። ቻው፣ ደህና አሁኑ። መልካም ጊዜ። ቁርሳችንን እንብላ። መልካም ቀን። በኋላ ደግሞ እንገባለን። ቻው ቻው። እንደዚህ ሆኜ ፎቶ